ለመጠናቀቅ የአንድ ሳምንት ጊዜ ብቻ የቀረው የኢትዮጵያ ፕሪምየር ሊግ ሰላሳ ስድስተኛ ሳምንት በተደረጉ ሁለት የእሁድ ጨዋታዎች ኢትዮጵያ ቡና ከኢትዮጵያ ንግድ ባንኩ ሁለታቸው እንዲሁም ቅዱስ ጊዮርጊስ ከመቻል አንዳቻ በሆነ ውጤት አራቱም ክለቦች ነጥብ በመከፋፈል የአመቱ መርሃ ግብሮቻቸውን ጨርሰዋል። ንግድ ባንክና ቡናማዎቹ ነጥብ በመጋራት ውድድራቸውን ጨርሰዋል። የኢትዮጵያ ንግድ ባንክ እና የኢትዮጵያ ቡና ጨዋታቸውን ሁለት ለሁለት በሆነ ውጤት በማጠናቀቅ የውድድር አመታቸውን በአቻ ውጤት ዘግተዋል። ሁለቱም ቡድኖች ከቀናት በፊት ድል ሲቀናቸው ከተጠቀሙበት ቋሚ አሰላለፍ ውስጥ ቡናዎቹ ከሸገር ደርቢው የዘጠኛ፣ የኢትዮጵያ ንግድ ባንክ ደግሞ ከወላይታ ድቻው ጨዋታ የአራት ተጫዋቾችን ለውጥ በማድረግ ወደ ሜዳ ገብተዋል። የመቋጫ ሳምንቱ ላይ የሚገኘው የሊጉ መርሃ ግብር በመጀመሪያው ቀን የመጀመሪያው የሆነውን የኢትዮጵያ ቡና እንዲሁም የኢትዮጵያ ንግድ ባንክ ጨዋታን ቀዳሚ በማድረግ በተያዘለ ዘጠኝ ሰዓት ጀማራውን አድርጎ ነበር። የዕለቱ ዋና ዳኛ ሚካኤል ጣመ በፊሽካቸው ያስጀመሩት ጨዋታ ጎል የተቆጠረበት በጊዜ ነበር። በፈጣን ሽግግር ወደ መስመር ያደላውን እንቅስቃሴ ያደረጉት ንግድ ባንኮች ሁለተኛ ደቂቃ ላይ አዲስ ጊዳይ በረጅሙ የደረሰውን ኳስ ወደ ሳጥን በመጣል ሳይመን ከተቆጣጠራት በኋላ ሱለይማን ሀሚድ መልሶ ሲያሻማ ኪቲካጅማ በግንባሩ ገጭቶ ሐምራዊ ለባሾቹን መሪ አድርጓል። ጎል በጊዜ ያስቆጠሩ እንጂ በተጋጣሚያቸው ኢትዮጵያ ቡና በብዙ ረገድ ለመበለጥ የተገደዱት ንግድ ባንኮች በድግግሞሽ በቀጣዩ ደቂቃዎች ጥቃቶችን ለማስተናገድ ተገደዋል። ሐብታሙ አሸናፊ ከርቀት ባደረጋትና ፍሬው ጌታሁን በመከታት አጋጣሚ ወደፊት በመጥለቅ በመንቀሳቀስ ጥቃቶቹን የጀመሩት ቡናማዎቹ በ11ኛው ደቂቃ ወደ ግራ ወደ ውስጥ እስራኤል ያቀበለውን ሐብታሙ አሸናፊ መቶ ፍሬው ጌታሁን እንደምንም አድኖታል። በመልሶ ማጥቃት ለመጫወት ጥረት ከማድረግ ውጭ በእንቅስቃሴ ወረድ እያሉ የመጡት ንግድ ባንኮች ወደ አማኑኤል እና ስንታያው ካደረጉት ሙከራ በኋላ አቻነት ጎል ተቆጥሮባቸዋል። በተለይ ስንታየው ዋለጨ ከሳጥኑ ውጭ አክርሮ መቶ ፍሬው ጌታውን ከመከታት አጋጣሚ መልስ ሁለት ደቂቃዎች ብቻ እንደተቆጠሩ ኪሪዌል ደሳሌ ከማዕዘን አሻምቶ ወልደ አማኑኤል ጌቱ በግንባር ገቱ ከመረብ ኳሷን አዋህዷታል። የተጋጣሚያቸውን ፋታ የማይሰጥ ተደጋጋሚ ማጥቃቶች መከላከል እንደከበ ዳቸው መጓዛቸውን የቀጠሉት ንግድ ባንኮች ይባስ ብሎ ሱሌማን ሀሚድ ከኢትዮጵያ ቡና አጥቂ ሲዳማ ታላ ጋር በፈጠረው ሰጣ ገባ ጸብ አጫሪ ድርጊት በመፈጸሙ በቀጥታ ቀይ ካርድ ከሜዳ የተሰናበተበት፣ ከአንድ ደቂቃ በኋላም ከቅጣት ምት ፈጥነው የጀመሩት ኳስ ሀብታሙ ወደ ውስጥ ሰጥቶ፣ ሲዲ እና ሀብታሙ በተከታታይ በግብዘብ ፍሬው እና በተከላካይ የተመለሰውን ኳስ እስራኤል ሸጎሌ ሁለተኛውን ጎል አድርጓታል። ከእረፍት መልስ ጨዋታው ሲመለስ ተመጣጣኝ ፉክክር፣ ነገር ግን በጎዶሎ ተጫዋቾች ቁጥር ወደ ሜዳ የገቡት ንግድ ባንኮች በረጃጅም ኳሶች በተሻለ ለመንቀሳቀስ ጥረት ያደረጉ ነበር። ከመጀመሪያው አንጻር ብዙም ሳቢ ያልነበረው ሁለተኛው አጋማሽ በንግድ ባንክ በኩል ስልሳ ሰባተኛው ደቂቃ ኤፍሬም ከማዕዘን አሻምቶ ሳይመን ፒተር በግንባር ገይቶ ከመወጣበት ሙከራ መልስ 76ኛው ደቂቃ ላይ ሲያደርጉት የነበረው ጥረት ፍሬ አፍርቶ ያቻነት ጎልንም አስቆጥሯል። ኤፍሬም ታምራት ከማዕዘን ያሸማውን ኳስ በአሲሩ ኡመር በግንባር ጨርፎ ያቀበለውን ኳስ ዮሐንስ ኪዳኔ ወደ ጎልነት በመለወጥ ጨዋታውን ሁለት አድርጎታል። ከመጨረሻው ጎል መቆጠር በኋላ እያደጉ የመጣው እንቅስቃሴ በሁለቱም ቡድኖች በኩል ማስተዋል ብ ችልም። በሙከራዎች ብዙም ያልደመቀው አጋማሽ ባቻ ውጤት ከድምዳሜ ደርሷል። ከጨዋታው በኋላ የተሰጡ አስተያየቶች፣ ንግድ ባንክ አሰልጣኝ በጸሎት ልዑልሰገድ በጨዋታው አጀማመራቸው ጥሩ እንደነበር ጠቅሰው የስሉሚያን በቀይ ካርድ መውጣት በእቅዳቸው እንዳያስተጓጎላቸው አድርጓል ብለዋል። እናም በአጠቃላይ ደረጃውም የፈለገውን ባይሆንም በጉዳት ከመታመሳቸው አንጻር በቂ እንደሆነ ተናግሯል። የኢትዮጵያ ቡና አሰልጣኝ ነጻነት ክብሬ በበኩላቸው ከወትሮ በተለየ መመራት ተነስተው ሁለት ጎል ማስቆጠራቸው ያልተለመደ እና ዛሬ ያዩ ጠንካራ ጎል እንደሆነ ሲናገሩ፣ ሁለተኛን ደረጃን ይዞ ማጠናቀቃቸው ከጠበቁት በላይ እንደሆነ ሀሳባቸውን ሰጥተዋል።